ሰላም ሰላም ውድ የቻናል ቤተሰቦች፣ አሁ ኢኳል አካዳሚ የኦንላይን ትምህርት ቤት ነው። አማረኛ እና ሌሎች የትምህርት አይነቶችን እያስተማር እንገኛለን። በኢሞ በዋትሳፕ በቴሌግራም ከዚህ በታች ባስቀመጥነው ስልክ እየደወላችሁ ኦንላይን መማር ትችላላችሁ። እንዲሁም ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ በዛሬው ክላሳችን ቃላትን እንዴት ፊደላትን በማገጣጠም እንዴት ቃላትን እንደምናነብ እናያለን። በባለፈው ክላሳችን ፊደላትን እንዴት እንደምናነብ አይተን ነበረ። ይህን ቪዲዮ ላይክ፣ ሰብስክራይብ፣ ሸር በማድረግ ቪዲዮውን እስከመጨረሻው ዩት። እንዲሁም ኦንላይን መማር ለምትፈልጉ ከዚህ በታችሁ አስቀመጥነው ስልክ በኢሞ በዋትስአፕ እና በቴሌግራም እየደወላችሁ መማር ትችላላችሁ። ቀጥታ ወደ ቪዲዮ ስነድ፣ ይቺ ስ ስ ይቺ ራ ስራ ስራ ስ የሰ ቤተሰብ ስድስተኛ ፊደል ራ የረቤተሰብ አራተኛ ፊደል ስራ። እቺ ጨ ጨ ው ጨ የመጀመሪያ ፊደል ው ስድስተኛ ፊደል ጨ ው ጨው። እቺ ጾ የጸ መጨረሻ ፊደል ም የመ ስድስተኛ ፊደል ጾ ም ም እቺ በ እቺ ር! በር በር በየመጀመሪያ ፊደል ር የረ ቤተሰብ ስድስተኛ ፊደል በር። እቺ ቆ ቆ መ መ ቆ መ ቆ መ ቆ የቀ ቤተሰብ መጨረሻ ፊደል ናት። መ የመጀመሪያ ፊደል ቆ መ። እቺ ቆ ቅ ቆቅ ቆ የመጨረሻ ፊደል ቅ ስድስተኛ ፊደል ሁሎችም የቀ ቤተሰብ ናቸው። ቆ ቅ ቆቅ

የመጀመሪያ ሀገራቸው አጠራሎ ያቸው ነበረው ባለፈው መጣ ብለን እናነባለን ማለት ነው። እቺ ፈ ፈ ራ ፈራ ፈ የመጀመሪያ ፊደል ራ የረቤተሰብ አራተኛ ፊደል ፈራ። እቺ ጄ ሮ ጄ የመጀመሪያ ፊደል ሮ ሰባተኛ ፊደል ጄ ሮ። እቺ ኮ የከ መጨረሻ ፊደል ናት። የመጨረሻ እግሯ ካጠረ የመጨረሻ ፊደል ነው የምትሆነው። ኮ ከዛ እቺ ስድስተኛው ፊደል ክ ኮክ ኮክ። እቺ በ የመጀመሪያ ፊደል ቂ ሶስተኛ ፊደል በቂ። እንግዲህ በ የመጀመሪያ ፊደል ናት። እቺ ቂ ሶስተኛ ፊደል ናት። ሶስተኛ ፊደላት እግራቸው ለሸፋፋ ስለሆኑ ሶስተኛ መሆኗ ግልጽ ነው። በቂ ብላችሁ ታነባላችሁ። እቺ ድ ድ ድሮ ድሮ ድ ስድስተኛ ፊደል ናት። ሮ ሰባተኛ ፊደል፣ ድሮ ድሮ። እቺ ሰ የሰ መጀመሪያ ፊደል ው የወ ስድስተኛ ፊደል፣ ሰው ሰው። እቺ አ የ አየ። እነዚህ ሁሎችን አ የ የመጀመሪያ ፊደል ናቸው፣ አየ። እቺ ዘ ከዛ ር ዘር። እንግዲህ ዘን እንደምታዩት ከጎኗ ቅጠል የላትም፣ ግራ ጣራ አደላችም፣ ቀለበት የላትም። ስለዚህ የመጀመሪያ መሆኗ ግልጽ ነው። ርዕስ ስድስተኛ ፊደል እና ዘር። እቺ ክክ ክክ ሁለቶችን ተመሳሳይ ናቸው። ክክ ብላችሁ ተነባላችሁ። እቺ ኬ የከ አምስተኛ ፊደል ቀለበት ያላት ኬ። ከዛ ይቺ ስድስተኛ ፊደል ክ ኬክ ኬክ። እንግዲህ አምስተኛ ፊደሎች ቀለበት አላቸው ብያችሁ ነበር። ኬክ እቺ ሮ ጠ ሮ ጠ ሮ የረ ቤተሰብ ሰባተኛ ፊደል፣ ጠ የመጀመሪያ ፊደል ሮጠ እንግዲህ ይችን ጠን እንደምታዩት የመጀመሪያ መሆኗን የምትለዩት ከጎኗ ቅጠል የላትም፣ እግረ ሸፋፍ አይደለችም፣ እግረ አጣሪ አይደለችም፣ ወይም ቀለበት የላትም። ስለዚህ የመጀመሪያ ፊደል መሆኗ ግልጽ ነው ማለት ነው። ይቺ ሪ የመጀመሪያ ፊደል ናት፣ ሪ ሶስተኛ ፊደል። ሶስተኛ መሆኗን የምትለዩት ይቺ በዚህ በኩል ጥፍ ብላ ወደ ውስጥ የገባች ናት። ሪ ትባላለች መሪ። እሺ ይቺ ቻ ለ ቻ ለ ይቺ አራተኛ ፊደል ቻ፣ ከዛ ለ የመጀመሪያ ፊደል ነው። ለ ቻ ለ ይቺ ሩ ሩ ሩቅ ሩ ሁለተኛ ፊደል፣ ቅ ስድስተኛ ፊደል ሩቅ። ይቺ ፈ ፈ ፈጨ እነዚህ የመጀመሪያ ፊደሎች ናቸው። ፈጨ ይቺ ገ ገ ና ገና ገና ስናጠብቀው ገና የሚል ይሰጥናል። ገና ላለ አርጋችሁ ስታነቦት ደግሞ ገና። ይቺ የ የመጀመሪያ ፊደል ኔ አምስተኛ ፊደል የኔ። ችን ደግሞ ማ ር ማ ር ማ አራተኛ የመ የዚህ አራተኛ ፊደሎ ይሄ ነው ማ ከዛ እቺ የረ ስድስተኛ ፊደል ር ማር። ይች መ ቶ መ የመጀመሪያ ፊደል ነው። ቶ የተቤተሰብ ሰባተኛ ፊደል መቶ። እቺ ሱ ሱ ቅ ሱቅ። ሱ የሰቤተሰብ ሁለተኛ ፊደል ነው። ከጎኑ ቅጥል ያለው ቅ ስድስተኛ ፊደል የቀ ቤተሰብ፣ ሱቅ። እቺ ጦ ጣ። እንግዲህ እንደምታዩቸው ሁለቶችም ግራ ጣራ ናቸው። ጦ ጣ ብለን ስንጽፍ እቺ ጦ እንግዲህ የመጨረሻ ፊደል ናት ያለ የመጨረሻ ፊደል ስለሆነች በዚህ በቀይ በኩል ያለ ገሯ ነው የሚያጠራው። እችኛዋ ደግሞ ጣ አራተኛ ፊደል ስለሆነች የመጀመሪያ ገሯ ያጠራል። ስለዚህ ቦታ ነው የተቀያየሩ። አራተኛ የነበረችዋ በቀይ በኩል ተጻፈች፣ ሰባተኛ የነበረችዋ በግራ በኩል። ስለዚህ ስታነባቸው ጦ መጨረሻ ያለችዋ መጀመሪያ ተጠራላችሁ። ጦ አራተኛ ያለችዋን ደግሞ ሁለተኛ ላይ ተጠራላችሁ። ጣ ጦ ጣ ብላችሁ ታነባላችሁ ማለት ነው። እቺ ቆ የቀ መጨረሻ ቆ፣ ከዛ መ ቆመ ቆመ። እቺ ቻን ው ቻ ው የቸ አራተኛ ፊደል ቻ፣ ከዛ እቺ ው ቻ ው ብላችሁ ታነባላችሁ። እቺ ደግሞ ስ ስ ም ስ ም ስ ስድስተኛ ፊደል ነው። ምን ስድስተኛ ፊደል ስ ም፣ ብላችሁ ለምሳሌ እናንተ አሁን ስ ም የከሌ ለማለት ትፈልጉ ይችን ትጽፉና ከዛ የእናንተን ስም ትጽፋላችሁ ማለት ነው። ስም ከዛ ይቺ ጣ የጠ አራተኛ ፊደል ጣ ከዛ ም ጣ ጣም። ይቺ ሙ ሙቅ ሙቅ ብላችሁ ትጽፋላችሁ። ሙ ለምሳሌ መ ይች ናት። ከዛ ይቺ ሙ ሁለተኛ ፊደል ናች። ከጎኗ ቅጠል አላት ሙቅ ብላችሁ ትጽፋላችሁ። ይቺ ጡ ጠ ጡጠ ጡ ጡ ሁለተኛ ፊደል ጠ የመጀመሪያ ፊደል ማለት ነው። እሺ እቺ ክ የከቤት ስድስተኛ ፊደል ክ፣ ከዛ ብ፣ የበቤት ስድስተኛ ፊደል ክብ ክብ። እቺ በ በ ላ በላ። በ የመጀመሪያ ፊደል ላ አራተኛ ፊደል፣ የለ ቤተሰብ አራተኛ ፊደል ላ እግራ ጣራ መሆኑ አራተኛ መሆኑ ግልጽ ነው። በላ እሺ እቺ ሳቅ ሳቅ እንግዲህ ይች ሳ አራተኛ ፊደል ናት። ሰሱሲ ሳ ብለን ሳቅ። እሺ እቺ ፊ ፊ የተ ሶስተኛ ፊደል ፊ ከዛ የተ ስድስተኛ ፊደል ት ፊት። እቺ ዛ ዛ ሬ ዛ አራተኛ ሬ አምስተኛ እያቸዋት። ለምሳሌ እቺ ዛ አራተኛ ፊደል መሆኗ ግራ ጣራ ናት። እቺ ሬ አምስተኛ ፊደል መሆኗ ቀለበት አላት ታች ላይ። ዛሬ። እቺ ጩ ቤ ጩቤ እንግዲህ ጨ ከሆነ ቀጠል የለውም ከጎኑ። ይች ግን ጩ ሁለተኛ ፊደል ስትሆን ስቶን ቀጠላላት። እቺ ቤ ቀለበታላት አምስተኛ ፊደል ናት። ጩቤ ብላችሁ ታነባላችሁ። ጩቤ ይቺ ጡ ጡ ት ጡት። ጡ ሁለተኛ ፊደል ነው። ት ስድስተኛ ፊደል ጡት። እሺ እቺ ጡ ጡ ጦ ጡ ጦ ጡ ሁለተኛ ፊደል ጦ ሰባተኛ ፊደል ጡጦ ብላችሁ ታነባላችሁ ማለት ነው። እሺ እዚህ ጋር ደግሞ ስንመጣ ይቺ ሁሉ ከዛ አሉ ሁሉ እንግዲህ እንደምታቸው ሁሎችም ከጎናቸው ቅጥል አላቸው። ስለዚህ ስንተኛ ፊደል ናቸው? ሁለተኛ ፊደል ናቸው። ሁለተኛ ፊደል ከሆኑ ከጎናቸው ቅጥል ይኖራቸዋል ማለት ነው። እሺ ይቺ ራ፣ ስ፣ ራስ። ራ አራተኛ ፊደል ነው። ስ ስድስተኛ ፊደል። ራስ እቲ ፑ ፑሉ ፑል ፑ ሁለተኛ ፊደል ልስድስተኛ ስድስተኛ ፊደል ፑል። ለምሳሌ ፑል የሚባል ይሄ ጌሙ ምን ይጫወትበት ፑል ይባላል። ስለዚህ ሲጻፈው እንደዚህ ነው የሚጻፈው ማለት ነው። እሺ እቺ ፍ ፍሬ ፍሬ ፍ ስድስተኛ ፊደል ሬ አምስተኛ ፊደል ፍሬ። ስለዚህ ጋር ደግሞ በሬ በሬ በ አያችሁት በን ስንጨመርባት በሬ ሬ ከዚህ ጋ ማለች ማለች። ስለዚህ ፈሬ በሬ። ከዛ እዚህ ጋ ደግሞ የሸ ሁለተኛ ፊደል ሹ፣ ከዛ የካ አራተኛ ፊደል ግራ ጣራ ካ፣ ሹካ ሹካ። ሹ ካ። እዚህ ጋ ደግሞ ስትመጡ የሃ መጨረሻው ማን ነው የሚባለው? ሆ፣ ሆ ከዛ የሃ አምስተኛ ፊደል ሄ፣ ሆሄ ሆሄ። እችን ደግሞ እንደምታዩት ነ ትባላለች። ነ ከዛ እቺ የፀ አራተኛ ነፃ ነፃ። እዚ ጋር ደግሞ እንደምታዩት የተ ቤተሰብ ሁለተኛዋ ቱ አራተኛዋ ደግሞ ታ ቱታ ቱታ ብላችሁ ታነባላችሁ። ጉጉ ጉ ጉ ሁለተኛ ፊደል ከጎኑ ቅጠል ያለው ዞ ደግሞ የዘመጨረሻ ዞ ዘዙ ዚዛ ዘዝ ዞ ነው የምንለው። ስለዚህ ዞ ጉዞ ጉዞ ብላችሁ ታነባላችሁ። ጆ ሮ የጀ መጨረሻ ጆ። ከዛ ሮ ይህ እግሩ ጥር ያለ የመጨረሻ ፊደል መሆኑ መጨረሻ እግሩ አጠራ ነው። ሮ የረ ቤተሰብ መጨረሻ ናት። ጆ ሮ። እቺ ደግሞ እንደምታዩት የሸ አራተኛ ሻ። ከዛ እቺ ደግሞ አናት አጣሙን ያለ ሺ ነው። ሸን እንዳትመስላችሁ፣ ሺ ነች። ሻ ሺ፣ ሻ ሺ፣ ሶሪ ሻሽ ሻሽ ብላችሁ ታነባላችሁ። እዚህ ደግሞ የለ አራተኛ ፊደል ላ ከዛ ም ላ ም ላ እዚህ ጋር ደግሞ የወ ሁለተኛ ፊደል ው ከዛ የደ አምስተኛ ፊደል ዴ ውዴ ውዴ ብላችሁ ታነባላችሁ። እዚህ ጋር ደግሞ ዜ የዘ አምስተኛ ፊደል ባለቀለበት ናቸው። ያያችኋለሁ አምስተኛ ላይ ያሉ ፊደላት ዜ ከዛ ና የነ አራተኛ ፊደል ና ዜና ዜና ይችን ደግሞ እንደምታዩት ተመሳሳይ ናቸው አይደል? እነዚህ የጠ ስድስተኛ ፊደሎች ናቸው። ስለዚህ ጥ ጥ ጥ ጥ ጥ ጥ ጥ ጥ ብላችሁ ታነባላችሁ። እቺ ል የለ ቤተሰብ ስድስተኛ ፊደል ል ከዛ የበ ቤተሰብ ስድስተኛ ብ ል ብ ልብ ልብ እቺ ደግሞ ቤ ቤ የበ ስንተኛ ናት? አምስተኛ እቺት ስድስተኛ ቤት ቤት። እቺ መ መ ከዛ ሮ የመቤተሰብ መጀመሪያ መ ከዛ የረ ቤተሰብ ሮ ሰባተኛ ፊደል መሮ መሮ። እች ጉዞ ጉዞ ብላችሁ ታነባላችሁ። ከዛ ዜጋ ዜጋ ዜ አምስተኛ ፊደል ጋ የገቤተሰብ አራተኛ ፊደል ዜጋ ገጉጊ ጋ ነው የምንለው። ዜጋ ማር ማር። ዚጋ ማ የመቤተሰብ አራተኛ ር ስድስተኛው ማር። ከዛ ዚጋ ቦ ቦታ ቦታ የበ መጨረሻ ቦ ከዛ ታ ቦታ። እቺ የለቤተሰብ ሰባተኛ ሎ ለሉ ሊላ ሎ ነው የምንለው ሎ። ከዛ ይች ደግሞ የመቤተሰብ መ ማለት እንግዲህ እቺ ነች። ከዛ የመቤተሰብ ሶስተኛ ሎሚ። ሚ ትባላለች። ስለዚህ ሎሚ ብላችሁ ታነባላችሁ። ሎሚ ብላችሁ ታነባላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። በቀጣይ እስከምንገናኝ ሰናይ ቆይታ